ሰላም የተወደዳችሁ እንዴት አላችሁ? ቻናላችንን ስለምታደምጡ በጣም እናመሰግናለን። አርሰናል በዚህ ሳምንት አጋማሽ ሪያል ማድሪድን ለአርሰናል ደጋፊዎች ሁሌ የማይረሳ ሆኖ ሲያልፍ፣ የሪያል ማድሪድን የመልሶ ማጥቃት የተቆጣጠረበት መንገድ በጣም አስደናቂ ነው። ለመልሱ ጨዋታ ምን ያህል እንደሚረባ አላቅም፣ ግን በኤምሬትስ በነበረው ጨዋታ ላይ ሚኬል አርቴታ ከጨዋታው አስቀድሞ ስለ ሪያል ማድሪድ የማጥቃት ተጫዋቾች ለሮድሪጎ፣ ቪኒሸስ፣ ምባፔ አይነቶቹ ተጫዋቾች ሲናገር የሪያል ማድሪድ ተጫዋቾች በግል ባላቸው የተለየ ክህሎት ምክንያት በማንኛውም ጊዜ ትልቅ አደጋ ሊፈጥሩ የሚችሉ ናቸው፣ እነዛን ሞመንቶች፣ እነዛን አጋጣሚዎች መቆጣጠር አለብን እያለ ይናገር ነበር። እነዚህ ተጫዋቾች በአሰልጣኙ አስተያየት በተለይ በመልሶ ማጥቃት ጊዜ በጣም አደገኞች ናቸው። ግን የሚኬል አርቴታ አስተያየት ብቻ አይመስለኝም። እምባፔ ያለው ፍጥነት እና የድሪብሊንግ ችሎታ፣ ቪኒሸስ ያለው ፍጥነት፣ የድሪብሊንግ ችሎታ፣ ሮድሪጎ ያለው ፍጥነት፣ የድሪብሊንግ ችሎታ የታወቁ ናቸው። ግን እነዚህ ዋና ዋና መሳሪያቸውን እኛ ላይ አደጋ መፍጠሪያ እንዳያደርጓቸው እነዛን ሞመንቶች መቆጣጠር አለብን የሚል አስተያየት ሰጥቶ ነበር። ያው ከጨዋታው በኋላ እኛም ብዙ ጊዜ ያጠፋ ነው። የራይስ ሁለት አስደናቂ የቅጣት ምት ጎሎች የአርሰናል ሪያል ማድሪድን ዶሚኔት ማረግ በተለይ መጨረሻው 30 ደቂቃ በጥቅሉ ሁለተኛው አጋማሽ በተለይ የነበረውን ብልጫ ስናነሳ ነው። ግን የሪያል ማድሪድን ማጥቃት የተቆጣጠረበትም መንገድ ግሩም ነው። አሰልጣኙ በተለይ ካነሳው ሪያል ማድሪድ አደጋ ሊፈጥርብን ይችላል ብሎ ከጠቀሰው ስፔሲፊክ ኳሊቲ ከተነሳ የበለጠ አስገራሚ ነው። ሪያል ማድሪድ በዚህ ጨዋታ ላይ 3 ለ0 መሸነፉ ብቻ ሳይሆን በለንደን ኤሚሬትስ በነበረው ጨዋታ 0 ነጥብ 5 ኤክስጂ ብቻ ነበር ያስመዘገበ። በዚህ ውድድር ዘመን በቻምፒየንስ ሊግ አነስተኛው ቁጥር ነው። ሚኬል አርቴታ በሌሎች ጨዋታዎች ካደረጋቸው በተለየ ሁኔታ በርካታ አጃስትመንቶች አድርጓል። ሮድሪጎን፣ ቪኒን፣ ምባፔን እንዲህ አይነት ፈታኝ ምሽት እንዲያሳልፉ ለማድረግ ገና ጨዋታው ሲጀመር አንዳንድ የጨዋታው ሞመንቶች ላይ የሚኬል አርቴታ የጨዋታ እቅድ ምን እንደሆነ ፍንጮቹ ይታዩ ነበር። ለምሳሌ ጨዋታው እንደተጀመረ አካባቢ ሉካ ሞድሪጅ ወደ ራሱ የፍጹም ቅጣት ምት ሳጥን ተጠግቶ ኳስ ሲቀበል ሶስት የአርሰናል ተጫዋቾች ከበውት ነበር። ስለዚህ ይሄ ከምንጩ የሪያል ማድሪድን አደጋ ለማስቀረት የመሞከር ጥረት ነው። ብዙ ሳይቆይ ጁድ ቤሊንጋምም እንደዚሁ ወደ ኋላ ተስቦ የሪያል ማድሪድን ማጥቃት ከሪያል ማድሪድ የሜዳ አጋማሽ ወደ አርሰናል የሜዳ አጋማሽ ለመውሰድ ሲሞክር ሁለቱም ተጫዋቾች አስቀድሞ ዲዛይን የተደረገ በሚመስል ሁኔታ በአርሰናል ተጫዋቾች ሶስት ሶስት ተጫዋቾች እነዚህን ተጫዋቾች ፕሬሸር ያደርጓቸው ነበር። ሁለቱም የሪያል ማድሪድን ቢልድ አፕ ለሶስቱ አስፈሪ ተጫዋቾች፣ አደገኛ ኳሶችን የመጣል ችሎታ ያላቸውን ተጫዋቾች ያንን አደጋ መፍጠር ከመጀመራቸው በፊት ከምንጩ ነበር ያስቀሯቸው። በጥቂት ሰከንዶች ውስጥ ነው ሁለቱንም ተጫዋቾች ኳስ የቀሟቸው። የአርሰናል ፕሬሲንግ በጣም አስደናቂ የነበረው በዚህ ምክንያት ነው። በተለይ እነዚህን ተጫዋቾች ለይተው ቀና ብለው ስካን አድርገው ከፊት ያሉት ሯጮች ሩጫ ከመጀመራቸው በፊት ኳርተር ባኮቹም ለነሱ ኳሱን ከመስጠታቸው በፊት የማስቀረት ማለት ከሶርሱ አሁን በአንድ ቁጥር ይህንን ማየት እንችላለን። በዚህ ጨዋታ ላይ ሞድሪጅ ለሪያል ማድሪድ ዋናው የማጥቃት ተጫዋጭ ለዘጠኝ ቁጥሩ ለኪሊያን ምባፔ አራት ጊዜ ብቻ ነው ኳስ የሰጠ በ በዘጠና ደቂቃ ውስጥ ተቀይሮ እስኪ ወጣ ድረስ ሞድሪች ጁድ ቤሊንጋም ሶስት ጊዜ ብቻ ነው ኳስ የሰጠ ስለዚህ አርሰናል ፓሰሮቹን እዛው ፕሬስ በማድረግ ለእነዚህ አደገኛ የማጥቃት ተጫዋቾች ኳስ አልሰጧቸው ማለት ነው በሚያስገርማችሁ ሁኔታ ሁለቱ የሪያል ማድሪድ ዋና ፓሰሮች በዚህ ጨዋታ ላይ የነበሩት ሞድሪች ና ቤሊንጋም ለቪኒሽየስ አንድም ጊዜ ፓስ አላደረጉለት ሉካ ሞድሪች ሰባ አንደኛው ደቂቃ ላይ ሚወጣ ምንም ተጽዕኖ የሚታወስ ተጽዕኖ ሳይፈጥር በእርግጥ አርባ ዓመት ሊሆነው የተቃረበ ተጫዋች ስለሆነ እንደ አርሰናል ባለ በከፍተኛ ኤነርጂ የተሞላ አማካይ ክፍል ያለውን ቡድን ሲገጥም አማራጭ ቢያጥራቸው ሹአሜኒ ቢቀጣባቸው ሴባዮስ ቢጎዳባቸው የቀኝ የተከላካይ መስመራቸው ስፍራ ላይ ያላቸውን ሌላኛውን አማራጭ ሉካስ ቫስኬዝን ባያምኑት ፌዴቫልቬርዴን እዛ ቦታ ላይ በማጫወታቸው ምክንያት የተሰለፈ እንጂ ሞድሪች በዚህ የውድድር ዘመን እንዲህ አይነቶቹን ትልልቅ የቻምፒየንስ ሊግ ጨዋታዎች አይጀምርም። ምንም ያህል አስደናቂ ተጫዋች ቢሆን አሁን የበለጠ ልዩነት የሚያመጣው 20 ደቂቃ ሲቀረው ተቀይሮ ገብቶ ወይም 30 ደቂቃ ሲቀረው ተቀይሮ ገብቶ ነው ልዩነት የሚያመጣው። አርሰናል ደግሞ በአውሮፓ በኃይል የተሞሉ የአማካይ ክፍሎች ካሉት ካሏቸው ቡድኖች መካከል አንደኛው። ሪያል ማድሪድ በመከላከሉ በኩል የመጀመሪያው አጋማሽ ላይ ደህና ቢሆንም ነገር ግን በጭራሽ በፓሶች የአርሰናልን የመከላከል መስመር መቁረጥ አልቻለም። ግን ሁሉም የአርሰናል የመከላከል ስኬት የተገኘው ፕሬስ በማድረግ ከምንጩ እነዚህን ፓሰሮች ፕሬስ በማድረግ ብቻ አይደለም። አልፎ አልፎ የሪያል ማድሪድ ተጫዋቾች የመጀመሪያ የቢልድአፕ ምዕራፋቸውን ማለፍ በሚችሉበት ጊዜ የአርሰናል ተጫዋቾች ደግሞ ሁለቱን በቀኝና በግራ ክንፍ በኩል የተጫወቱት ቡካዮ ሳካና ማርቲን ማርቲኔሊን ጨምሮ ሁለቱ የቀኝና የግራ ስምንት ቁጥሮችንም ጨምሮ ወደ ኋላ ሪትሪት አድርገው ሰባት ስምንት ተጫዋቾችን ከኳስ ጀርባ ለማድረግም ችግር አልነበረበትም። ሪያል ማድሪድ አልፎ አልፎ በተደጋጋሚም ባይሆን አደጋዎች በፈጠረበት ጊዜ ቶሎ ስፔስ ለመከላከል እንደ ቡድን ሪትሪት ያደርጉ ነበር። የማድሪድ ተጫዋቾች የዛ ዕለት ፐርፎርማንስ ለምሳሌ ሁለቱ ብራዚላውያን ተጫዋቾች ሮድሪጎ ጎየስ እና ቪኒሽ ጁኒዮር ሁለቱም ተጫዋቾች አንድም ድሪብል ማድረግ አልቻሉ፣ አንድም የተሳካ ድሪብል አላስመዘገቡ። ይሄ ደግሞ የአርሰናል ተጫዋቾችን የአንድ ለአንድ የተናጥል መከላከል እና ዱዌሎች የማሸነፍ ስኬት ያሳያል። እምባፔ እንዲያውም አራት ድሪብሎች አድርጓል ግን ይሄ የሆነው ቪኒ ከቲምበር ጋር ወይም ሮድሪጎ ከሉዊስ ስኬሊ ጋር በተናጥል በነበራቸው ፉክክር በመሸነፋቸው ምክንያት ብቻ ሳይሆን አርሰናል ደብል ቲሚንግ የሚባለው ማርቲኔሊ ከሉዊስ ስኬሊ አጠገብ ሳካ ከቲምበር አጠገብ ስለሚሆን አንድ ተጫዋች ብቻ ማለፍ አይበቃም። ሪያል ማድሪድ ማጥቃት ሲጀምር በርካታ የአርሰናል ተጫዋቾች ወደ ኋላ ይመለሳሉ፣ በስፍራቸው በቅርጻቸው ላይ ይመለሳሉ። ያንን የአርሰናልን ፕሬሸር ሪያል ማድሪድ ማለፍ ከቻለ ለምሳሌ በጨዋታው ላይ ከ15ኛው እስከ 17ኛው ደቂቃ ድረስ ባለው ጊዜ ሪያል ማድሪድ ያልተቆራረጡ 36 ፓሶች ማድረግ ችሎ ነበር። በዚህ ጊዜ በግራ በኩል ለወትሮ ያንን የግራ መስመር የመከላከል ኃላፊነት ይወጣ የነበረው ማይልስ ሉዊስ ስኬሊ ነው፣ ግን በአንድ ለአንድ መከላከል የተሻለው ተጫዋት ሳሊባ ስለሆነ ወደ ግራ ሄዶ እናየው ነበር። ለዛ ዘለግ ላለ ጊዜ ዴክለር ራይስ ወደ ኋላ ይመለሳል፣ ስድስት ቁጥር ይሆናል። ሌላኛው ስድስት ቁጥር ጋብርኤል ማርቲኔሊ በጣም ወደኋላ ሪትሪት አድርጎ የግራ መስመር ተከላካይ የሚገኝበት የተለመደ ስፍራ ላይ ይገኛል። የአርሰናል የመከላከል ሼ ይህንን ይመስል ነበር። አሁን ለዚህ ነው አንዳንዱ ለወትሮ ሚካኤል አርቴታ ከሚያደርገው የሚለያል ያልኩት ለምሳሌ ማሳየት ብችል ጥሩ ነበር የሳሊባን በስቲል ኢሜጅ ያለ አንድ ምስል ብታዩ ይሄኛው ለሁለት ደቂቃ ለ36 ፓሶች ያልተቆራረጠ የሪያል ማድሪድ የኳስ ቅብብል ጊዜ ሮድሪጎን ወደ ቀኝ አድልቶ የነበረው ለዛ የጨዋታ ምዕራፍ እምባፔን ማርክ ለማድረግ ኦልሞስት የግራ መስመር ተከላካይ ቦታ ላይ ነበር ዊሊያም ሳሊባ እንግዲህ ወደ ቀኝ የሚያደላው የመሀል ተከላካይ ነው አይደለም እሱ ኪቪወር እዛ ቦታ ላይ ቢገኝ ብዙ የሚያስገርም አይደለም፣ ግን እዛ ቦታ ላይ የነበረው ሳሊባ ነው፣ የበለጠ የአንድ ለአንድ ዱዌሎች ማሸነፍ ስለሚችል። ነገር ግን በዚህ ጊዜ ወደ መሀል ገብቶ የነበረው ማይልስ ሉዊስ ስኬሊን ከቨር ለማድረግ ሳሊባ ወደዛ ሄደ። ከሁለቱ ስድስት ቁጥሮች ወደ ግራም ያደላው ሆኖ ወደኋላ የተመለሰው ዴክላር ራይስ ያንን ቦታ ከቨር አደረገ። ማርቲኔሊ ወደኋላ በመመለሱ ምክንያት ያንን ቦታ ወደኋላ ከቨር አደረገ። ስለዚህ በዚያ በኩል የነበረው እምባፔ በዛ ቅጽበት ወደ ቀኝ መውጣቱ ሮድሪጎ ከዛ ቦታ የተለመደ መነሻው መሆኑ ምንም ችግር አልፈጠረም። አርሰናል ያለን ቦታ ዴንሲፋይ ያደረገ፣ ዞኑን በሚገባ በእነዚህ ሶስት ተጫዋቾች መከላከል ቻለ ማለት ነው። ስለዚህ ሪያል ማድሪድ እንደገና ወደ ኋላ ኳሱን መመለስ ነበረብን። ይሄ የአርሰናልን ፕሬሲንግ ሪያል ማድሪድ በስኬት ባለፈባቸው ጥቂት የቢልዳፕ አጋጣሚዎች የነበረ ነው። ሳሊባ በጋብርኤል አለመኖር ምክንያት በዚያ ጨዋታ ላይ የአርሰናልን የተከላካይ መስመር የመምራት ድርብ ኃላፊነት ነበረበት። በስም፣ በጥራት በተሰጥኦ ከጋብርኤል የሚሻል ተጫዋች ቢሆንም ግን በዚህ ሲዝን ጋብርኤል ነው የበለጠ ጥሩ ሲዝን እያሳለፈ ያለው እና ደግሞ ሊደሩም ጋብርኤል የሚያደራጀው ጋብርኤል እዛ ጨዋታ ላይ ሌላ ያየ ነው። የሳሊባን አንደኛው ችሎታ ይሄ የተከላካይ መስመሩን የመምራት የማደራጀት አርሰናል ወደፊት ተጠግቶ መከላከል ሲፈልግ መስመር የሚያስጠብቀው አይነት ተጫዋች ማለት በአንድ መስመር እንዲጫወቱ የሚያደርገው ተጫዋች ማለት ነው። ከዛ ውጪ አራት አራት ሁለት ነበር የሪያል ማድሪድ ቅርጽ በዛ ጨዋታ ላይ። ቤሊንጋም የበለጠ ወደ ግራ አድልቶ ይጫወት ስለነበር እንደ ሁለት አጥቂዎች ሲስተም የምንበለው እንደ ስፕሊት ስትራይከር አይነት ሲስተም፣ ግን ቪኒ ከግራ ይንደረደር ነበር። ቪኒንም ይከታተለው ነበር፣ ይጠገዋል፣ የመሮጫ ስፔስ እንዳያገኝ ያደርግ ነበር። ለዚህ ነው ቪኒሸስም የተቸገረው። ይህንን ለማድረግ የጋራ የቡድን ትጋት ያስፈልጋል አይደለም አብሮ መከላከል አብሮ ማጥቃት አብሮ ቦታ መሸፈን ያስፈልጋል አሁን መከላከሉን ብቻ ማንሳት የፈለግኩት እዚህኛው ጨዋታ ላይ ጠቅላላውን ጨዋታ በሰፊው ስላነሳ ነው ይህንን የጋራ የቡድን መከላከል ለማድረግ ማርቲኔሊ ይመለስ ነበር ሳካ ይመለስ ነበር ምን ስል በቡድኑ አጠቃላይ ወርክሎድ ውስጥ ይንን ማየት ትችላላችሁ አርሰናል በዛ ጨዋታ ላይ ከሪያል ማድሪድ በ12 ነጥብ አራት ኪሎ ሜትር የበለጠ ተጫዋቾቹ በጋራ ሮጠዋል ከሪያል ማድሪድ ተጫዋቾች ጋር ብታወዳድሯቸው ለምሳሌ፣ ሚኬል ሜሪኖ 12 ኪሎ ሜትር እየሮጠ የአርሰናል አጥቂ ነው አይደለም? እምባፔ 8 ኪሎ ሜትር እየሮጠ ለምሳሌ፣ በአንድ ተጫዋች ብቻ 24 ኪሎ ሜትር ልዩነት ታገኛላችሁ። ምን ያህል ለአርሰናል መከላከል በጣም ብዙ የሜዳ ስፍራዎችን ይሸፍን እንደነበር ታያላችሁ። እንደው ኖሚናልም ቢሆን አጥቂ ነው፣ እንደው እንደ ንጹህ እንደ እምባፔ አይነት አጥቂ አይደለም። በአይነቱ ማለት እጥራቱ ብቻ ሳይሆን እምባፔና ቪኒሽየስ እዛ ጨዋታ ላይ በጋራ 12 ጊዜ ነው ፕሬስ ያደረጉት። ተናጠል ፕሬሸሮችን ብትቆጥሩ 41 ጊዜ ነው ፕሬስ ያደረገው ሚካኤል ሜሪ ነው። የቡድኑ የመከላከል አቅም የኪቪ ዎር፣ የፓርቴ፣ የሳሊባ፣ የቲምበር፣ የማይልስ ኬሊ ብቻ አይደል የወል ነው የሚባለው በዚህ የተነሳ ነው። ሚካኤል አርቴታ አርሰናል ላይ ያደረገው አንደኛው ትልቁ ልዩነት፣ ለአመታት የአርሰናል የመከላከል ቁጥር በጣም ደካማ ነበር። አምና የፕሪምየር ሊግ ምርጡ ቡድን ነበር በመከላከል 28 ጎሎች ብቻ ነበር የተቆጠሩበት በ38 ጨዋታዎች፣ በየጨዋታው ከአንድ በታች ማለት ነው። በዚህኛው የውድድር ዘመን የውድድር ዘመኑ አስቸጋሪነቱ እንዳለ ሆኖ ብዙ ጨዋታዎች ላይ በ10 ተጫዋች መጫወት እንዳለበት ሆኖ ብዙ ጉዳቶቹ እንዳሉ ሆኖ በ31 ጨዋታ 26 ጎል ብቻ የተቆጠረበት የፕሪሚየር ሊጉ ምርጡ ዲፌንስ ነው። አሁን በአውሮፓም ከምርጦቹ የመከላከል ዲፓርትመንቶች መካከል አንደኛው ነው። ይህ በአጋጣሚ አይደለም። እንዲህ ባለ የቡድን የወል የመከላከል ኦርጋናይዜሽን ምክንያት የተገኘ ነው። ስለዚህ የሪያል ማድሪድ ዋናዎቹ ተጫዋቾች ሚኬል አርቴታ ከጨዋታው አስቀድሞ በተለይ በትራንዚሽናል ሞመንቶች ላይ በሽግግር በመልሶ ማጥቃት አደገኞች ናቸው ያላቸውን ተጫዋቾች ቢያንስ በኤምሬቱ ጨዋታ በሚገባ ለመቆጣጠር እድል አግኝቷል። በጋራ 67 ጎሎች ያስቆጠሩ ተጫዋቾች ናቸው፤ ቪኒ፣ ሮድሪጎ እምባፔ የተዋጣለት የተሟላ የውድድር ዘመን ሶስቱም እያሳለፉ ናቸው ለማለት ባይቻልም ነገር ግን በየትኛውም ጊዜ ልዩነት ሊፈጥሩ የሚችሉ ተጫዋቾች ናቸው እነዚህን እንዲህ ባለ በጣም በሚያስደንቅ የመከላከል ኦርጋኒዜሽን መቋቋም ችለው ለከምባክ ዕድል የለም ማለት አይቻልም ሪያል ማድሪድ ስለሆነ ነገር ግን ለአርሰናል ከ3 ለዜሮ አድቫንቴጁ እኩል ተስፋ የሚሰጠው እንዲህ ያለው አስደናቂ የመከላከል ኦርጋኒዜሽን በዚህ ዓመት በቻምፒየንስ ሊግ ከኢንተር ጋር ተጫውቶ በፍጹም ቅጣት ምት ነው ጎል የተቆጠረበት። ከአታላንታ ጋር ጎል አልተቆጠረበትም። ከፓሪስ ሳን ጀርመን ጋር ጎል አልተቆጠረበትም። ከሪያል ማድሪድ ጋር ጎል አልተቆጠረበት። እነዚህ ቡድኖች ያሏቸውን የማጥቃት ተጫዋቾች ማሰብ ነው እንግዲህ። የመልሱ ጨዋታ ላይ የአርሰናል ተጫዋቾች ከመከላከል ኦርጋኒዜሽን ባሻገር በቤርናቢው መጫወት ዋኒቶ ከዚህ በፊት በማድሪድ ዘጠና ደቂቃ በቤርናቤው ዘጠና ደቂቃ ረጅም ነው ብሎ ስለነበር ያ የቻምፒየንስ ሊግ ፋክተር አለ እንደምታውቁት። ስለዚህ የበለጠ ኢሞሽንን መቆጣጠር ያስፈልጋል፣ ምንም ጥያቄ የለው። ነገር ግን ይህንኑ ዲፌንሲቭ ፐርፎርማንስ እዛን ጨዋታ ላይ መድገም ያስፈልጋል። ሶስት ለዜሮ ማሸነፉ ነው ርዕስ የሚስበው ይገባኛል፣ ግን ቪኒን የመሰለ ድሪብለር፣ ሮድሪጎን የመሰለ ድሪብለር አንድም ድሪብል እንዳያደርጉ መውጣት፣ ያው በየጨዋታው ልታደርጉት የምትችሉት አይደለም። ሪያል ማድሪድ በመጀመሪያው በእርግጠኝነት በመጀመሪያው 30 ደቂቃ ቶሎ ጎል ለማስቆጠር ሁሉንም ጫና ለመፍጠር መሞከሩ አይቀርም። ያንን ዊዝ ስታንድ ማድረግ፣ ያንን መቋቋም መቻል የነርቭም ጉዳይ ነው ማለት ነው። ግን አንቼሎቲም ለውጣቸው ደፋር ለውጥ አልነበርም። አርዳጉለር ኤንድሪክ አይነት የማጥቃት አማራጮቻቸውን አልተጠቀሙም። ከማጥቃት ተጫዋቾች መካከል ቀይሮ ያስገቡት ብራሂምን ብቻ ነው፣ ሌላ የማጥቃት ተጫዋች አልጨመሩም። ስለዚህ የሪያል ማድሪዱ ማሰልጣን የራሳቸው አስተዋጽኦ ነበራቸው ካርሎ አንቼሎቲ። ግን የአርሰናል መከላከል ባለፉት ዓመታት ያየነውን ጥንካሬ በኤምሬትስ የደገመበት ነው። ከሱፐርስታሮች ፊት የነበረ በጣም አስደናቂ ፐርፎርማንስ ነው።